ጆሮ እና ኤልያስ ተጣሉ ጆሮም እንግዲህ ኤልያስ የተጣላበትን ነገር አልገባውም አውለታ ደርሶ ሰላም ሲለው ሰላም ሳይለው ችላ ብሎ ታጠገቡ ተነስቶ ሄደ ምን ሆኖ ነው አለ ዛሬ ሁለተኛ ጊዜ ኤልያስ ብሎ መጥቶ ሰላም ሲለው ጥሩ ስሜት ላይ አልነበረም ምን ሆነ ነው ሲለው፣ ምን አገባህ እያለው ክፉ ፊትና ና ክፉ ንግግር ተናገረው። በስተመጨረሻም ብዙ ተነጋገሩና ነገሩን ክስ ሳያደርግለት ካሁን በኋላ አታጠገቤ እንደ ያለይክ ታየሁ ግን አንቀሃለሁም ወይ ገለሃለሁ ጥሩ አይደለም ብሎ እንደማነቅ ወይም ደግሞ እንደ መምታት አቃቶት ሄደ። ጆሮም በጣም ተደነቀ። እንዴ ሰው እየነቀለ ነው እንዴ? ምን ሆኖ ነው እንደዚህ የሆነው ኤልያስ አይደል እንዲ እያለ ወደ ታሬ ከሄደ ታሬ ከሄዱ ኤልያስ መሆኑ ነው እንደዚህ የሚሆነው ሲለው ታሬ ደግሞ መልካሙ ሰው ሀቅ ሀቁን ነገረው። እንግዲህ ሀና ጋ በመቀራረባችሁና ሀናን ተንሳሰሽብር ከፍላ ከስ ቤት ከም በማስወጣቷ አልወደድም አለው እና ከዳያ በሀና ብር ምን ገባው ሲለው ሀና የወደደች መስሎት እንደዛ ለቦ አስቦበን ነው አለው። እንግዲህ ይህንን ሲለው ሀናን እንግዲህ እንግዲህ ያው ጆሮም ስለሚወዳት ጆሮም እንግዲህ ሆዱም ሆዱ አድርጎ ተናዱ፣ ከታረጋ ጥሎት ወጣ። ሀናም እንግዲህ ከሊያስ ጋር ተገናኝተው ይቅርታ አድርግልኝ እኔ ስለምቸኩና ያስቀየምኩሽ ቢላት ይቅርታ አላደርግልህም ብለው እሷም ደግሞ ሆድ እንደከፋትና ያቺ ጠንካራ ሀና እንዳልሆነች እንዴት ተሸነፈች ነግረው ሌላ ብስጭት አትጨምርብኝ፣ ይበቃኝ የራሴ ብላ ጥላው ሄደች። ኤልያስ በጣም አዘነ፣ ተስፋም ቆረጠ። ወደ ደሴም ወደ አገሩ ሊመለስ ወሰነ። ነገር ግን መልካም ጓደኛ ካለን ከመከራ ሁላ ያወጣናል፣ ይገድፈናል ታሬ ተስፋ እንዳቆርጡ ሁሉ ነገር ተተካከሉ እያጠነከረው ነው አሰላም አለይኩም ወራህመቱላሂ ወበረካቱ ወድኔ የተከበራችሁ ውድ ቤተሰቦች እንዴት ናችሁ ከኔ ጋር ሁሉ ሰላም አልহামዱሊላህ ረቢላሂም ታየላችሁ በሰላም ሰላማችሁ ያብዛላችሁ እያልኩኝ ሰብስክራይብ ላይክ ሼር ያደርጋችሁ ለቤት ወድስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሆኑ እንግዲህ ኖራይ ድራማ አስተማሪና ጽድት ያለ ድራማ ደስ የሚል ድራማ ነው ማለት ነው ባለፈው እንግዲህ ኤልያስ ጆሮን እንግዲህ ሀና ነበረች ያስፈታችው ሀና እንግዲህ ብር ከፍላ ጆሮን ማስፈታቷን ኤልያስ አልወደድም ነበር ያሁ እንግዲህ ያልወደድ በምክንያት ከአባትሽ እንዴት ጆሮን ታስቀድሚያለሽ ጆሮን ወደሽዋል እንዲ ብሎ ወይም ደግሞ ጆሮን እንግዲህ ያፈቀረችው መስሎት ኤልያስ እየተናገረ ነበር እና ሀና ደግሞ አባቴን አባቴን የሚወድልኝ እኔም እወደዋለሁ ብላ ነግረው ነበር እና ይህን ደግሞ እሱ እሷ እንደወደደችው ወይም እንደፈቀረችው ነበር ያየው እና በዛ ነገር ተቃይመው ነበር። ነገር ግን ኤልያስ እንግዲህ ስለምወድሽ እቀናለሁኝ እያላት ነበር እና ሀና እንግዲህ አንተ የምቀናበት ምክንያት እኔ እናንተ ምንም ግንኙነት የለንም። ስለዚህ መቅናት አትችልም እያለችው ነበር ማለት ነው። እና እንግዲህ በዚህ ነገር ተቀይመው የሚገባ ከሆነን ያደረኩን ነገር አንተና ጓደኛ ማድረግ ያለባችሁን ነገር ነበር እያለችው ነበር። እንግዲህ ጆሮ ማስለቀቁ ማለት ነው። እሱን ማጥፋት ገና ገባኝ። ምንም ማድረግ እንግዲህ ይቅርታ እያላል ነበር። ነገር ግን ያው ተቀይመው ሄደች። እሱም ደግሞ በጣም ተናዶ ነበር እንግዲህ ታሬ ሲያገኘው ከዚያ በኋላ በጣም ተናዶ ነበርና የቴዴህ ነው ምና ምን ሲለው፣ ጆሮን ደሞ ጆሮ ጋር እዛው አካባቢ ጆሮ ሲያገኘው ደሞ ሰላም ሲለው ዝም አለው ማለት ነው። ሆኖ ነው ስለው ምን አገባ ያ ነው ነበርና፣ አንተ ማትፎ ቃልህን የምታጠፍ የበለህበትን ልጅ የምትከዳ ያ ነው ነበር፣ ያስ ማለት ነው እንግዲህ ታናን አባቷ እንድጠብቅላት ያለው ነገር እንዲያግዛት ከተማውንም አዲስ ስትመጣ አዲስ እንደሆነች እንግዲህ አይተናል። ያልኖር ትብብር የሚያደርግላት የነበረው ጆሮ እንግዲህ ኤልያስ በሚልክል ነበር ነበር ማለት ነው። ያን ደግሞ ሀን እያታቅም ነበር ማለት ነው። ታረቀይ እንግዲህ ታረቀኝ ነበር መካከላቸው ያለው እንግዲህ፣ ያንን ነገር ነበር አንተ ሀናን አስከዳኝ እንዲ ማለት ነበር ያለው ኤልያስ እንግዲህ ማለት ነው። ቅርብነታቸውን የዝክን ያክል ብሎ ነበር የተናደደው ኤልያስ። ጆሮ ግን ይሄ ሁሉ አልገባው ማለት ነው። ስላልገባው ያው ንገሬ ችግሩን እኔ፣ አንተ መልካም ሰው ነህ ለኔ፣ ና አንተና ታረቀ ናቸው ያላችሁ ለእኔ ነገር እያለው ነበር። ና አሁን ጥፋት አልገባህም ምናለው እያለው ነበር ና ከም በኋላ ፊት እንዲያ ላይክ አንቀሃል ወገልሃል እያለ ኤልያስ እንግዲህ ተናዱ፣ ጆሮን ጥኖት ሄደማን ነው። ጆሮም እንግዲህ እንዴ ሰው የነቀለ ነው መሆኑ ነው። ደግሞ ኤልያስ ቆይማ ምን አርገው ነው እያለ ወደ ታሬ ጋ ሄዶ ታሪን እንግዲህ ኤልያስ ምን ሆኖ ነው በቀደም ዝጋገኘቸው ወረፈኛ ሆኖም ደግሞ እንደዛው ነው ምን ምን በድዬው ነው ሲለው እንግዲህ አይ ዝም ብሎ ነው፣ ከሀና ጋ ያላችሁን ቅርብነት አልወደደም ወይ ደግሞ ሀናን ተሳሳሽ ብር ከፍላ ማስወጣቱን አልወደደም፣ በዛ ነው ሲለው፣ ምን ያገባው በሀና ብር ታዲያ ሲለው፣ ሀና እንግዲህ ሀናን ይወዳታል ወይም ደግሞ ያፈቅራታል ሲል ሲለው፣ እንግዲህ እውነትህ ነው ግን ብሎ ደነገጠ። ጆሮ ማለት ነው። ምን አስደነገጠ፣ ችግር አለው እንዴት እያለው ነበርና እንግዲህ ከአንድ ነገር ያለ ቅርብነታችሁን ወዳህ እንደሆነ ብሎ ፈርቶ ነው ምናምን ነገር ሲለው ተንስሶ ነበር። በቃ ተናዶ የወጣው ጆሮም ማለት ነው። ታሬ ራሱ ደግሞ ይህ ምንድን ነው የሚለው? ታዲያ ደግሞ ይህም ወዷት ሲሆን እንደ እያለ ነበር ታሪ። የሚያስቀኝ ነገር ታረቀኝ ሀቀኛ ነው። ያው ሁሉንም ማለባበስ አይወድም። ፍረጥረጡ ነው የሚወጣው ማለት ነው። እሱም ደግሞ ተከትሎ ሄዶ ስንትን እያለ ያለ ነበር። እንግዲህ ይሄንንም ደግሞ አንተ በዚህ ትጨልላለህ፣ እሱ በዛ ደግሞ እያለው ነበርና ጆሮን እኮ ተከትዬ እያረጋጋ ነበር እያለው ሲነግረው፣ ጆሮ ደግሞ ሆኖ ነው አለው ኤሊያስ ማለት ነው። እሱ በዛ እንደዚህ ያንተ ጋር መሆኑ ነው እንደዚህ ብሎ አንተ ጋር የተጣላችሁትን ሲነግረው ተናዶ ወጣ። እሱም እንደዚህ አንተ ደግሞ በዛ ሲለው እንግዲህ ኤልያስ ያው ቁርጡን አወቀ ማለት ነው። ያላቸው ግንኙነት እንዳለ የሆነ ነገር እንዳለ ገባው ማለት ነው። ኤልያስ እንግዲህ የሆነ ነገር ግንኙነት እንዳላቸው እና ገባው ማለት ነው። ከዚያ ችግር የለው ማለት ነው። ሳነ በቃ ሀገሬ እመለሳለሁ ወሰነ ማለት ነው። እሷ አልፈለገች ይችላል። እሷ ብየ ነው ሀና ብየ ነው እዚህ የመጣሁት እንጂ በቃ እሄዳለሁ ሀገሬ ብሎ ተስፋ ሲቆርጥ አይ፣ አትይም ተረጋጋ ብሎ እንግዲህ ታሬ አረጋገው ማለት ነው እንግዲህ ሀና እንደውሎ በጧ ከስራ ስትገባ ጠብቆ እያናገረ ነበር ታሬ ማለት ነው ታሬ እንግዲህ ሀናን እንግዲህ ጠርቶ እያናገራት ነበር ስለ ኤልያስ ለዋራሽ ነው ሲላት ኤልያስ እኔ ስራ አለብኝ ምንድን ነው የምታወራኝ ስለማያገቢያ ነገር እያለች ነበር እና የግድት አስቀምጦ ግን እያወራ ነበር። ኤልያስ ማለት መልካም ሰው ነው ብራቱ፣ እንጂ አንቺ እንደምትይው አይደለም። እኔን ተመጥፎ ቦታ አንስቶ እንድንስ ያደገኝ እሱ ነው። እሱ ለሰዎች በጥሩ ነገር የሚያስብ ብዙ ሰዎች መጽዋት ይከፈል ለራሱ አለትም እንጂ እያለ እንዲሁም ደግሞ ታሬ በጓደኛው ተከርቶ ብር ወርዶበት እንግዲህ ወደ መጥፎ ሱስ እንደገባ ና ከዛ ከቦታ አንስቶ ስራውን ለራሱ ሰጥቶ ለታሬ ሰጥቶ እዚህ ደረጃ ደርስ ያደረገው ያለው ነገር እየነገሩ ነው፣ እያስረዳው ነው። እንግዲህ ጆሮ ሀና እንግዲህ ኤላ ብር የላከለት መሆኑን አታውቅም ነበር። ና ሰው አታደርገኝም እንግዲህ ብሎ በጣም የተናደደው ማለት ነው። ይህን ነገር ሲሰማ በጣም የተናደደው ሀና ይህን ብር ኤላን እያላከም መሆን ከአባቷ ጋር የሚሆን ያለው ነገር ማወቋን ሲያቅ እንግዲህ ጆሮ በጣም የተናደደው። በዛም ነደት እንግዲህ እህቱ መሆኑ አደብረሃም ምናምን ስትለው ምንም አልደበረኝም። ከአሁን በኋላ ግን ፊት ፊት እንዲያለ ሺ ያመናጤ አባሽ ምናምን እያለም አንቺ ታገኘው ከም ባላፊቴ እገልሻለሁ ስለዚህ አጠገቢ እንዲያደሽ ብሎ ነበር። በጣም አሳዝኗት የተለያት ማለት ነው። እንግዲህ ኤላና ሀኒ ይረዳዳሉ። ሀኒም ደንግጣለች ኤላን ይህን ነገር ሲነግራት ታሬ ማለት ነው። ታሬ በጣም መልካምና ግልጽ የሆነ ሰው ነው። በእውነት ማን ነው ደስ ይላለ። እንግዲህ ሀናና ኤልያስ ይረዳዳሉ። ደግሞ ሀና እንግዲህ ትረደዋለ ኤልያስን እንላለን ማለት ነው። ውድ ቤተሰቦቼ እንግዲህ ደግሞ ምናሴና ፍቅር ተገናኝተዋል። የጆሮት ማለት ታውቀዋል። እንግዲህ ታሪኳን እየወራቻት እያወራችው ነበር። እሱም ትምህርታት ትማሪም ለምን እያለ እየጠያይቃል ነበር ቤተሰቦቿ እንደሞቱባት እናቷ እንደሞተች እና እናት ከሞተች በኋላ አባቷ ደግሞ ክፉ እንደሆነ እና ትምህርትን ብትየውን ችግር የለውም እያለ ትምህርቱን እንዳቋረጣት ያለውን ነገር እያወራቸው ነበር። እንዲሁም ስልክን ደግሞ እስክንቀያየር እና ደስተኛ ከሆንሽ እንደዋወል እያላል ነበር ምናሴ ና ስልክ ቁጥር እየጠየቃት ነበር። ስልክ ቁጥር ሰጠው እንግዲህ እንደዋውላለን ሀና እህትና ወንድም ሀና እህት፣ አንተና ጆሮ ደግሞ ወንድም እንድትሆኑኝና አጠገቤ እንድትሆኑ እፈልጋለሁ። ሰው የለኝም፣ ሰራዊ ሰው ነኝ እያለችው ነበርና እንግዲህ ሀናም እንግዲህ ስንት ስንተረዳው ላይ ብለን እንገምታለን። ቀጣይ እንጠብቃለን። እንድም ሰዎች ሰብስክራይብ እያደረጋችሁ?